መስጅድ ሲታሰብ ከአባባ ውጭ ማሰብ ይከብዳል ብሎ ይገልጻቸዋል። አባባ አመጋገባቸውን በተመለከተ ፍርፍርና ስጋ በጣም የሚወዱ ቢሆኑ፣ ተዘጋጅቶ ከቀረበላቸው ግን ባይጥማቸውም ማንኛውንም አይነት ምግብ እንደ ሁኔታው ይመገባሉ። ሁልጊዜም የሚመገቡት ከሰው ጋር ነው። አባባ ሻህደን በቀረቡበት ማዕድ ልጅ አዋቂ የሚባል ነገር የለም። ሁሉም በአንድ ላይ ቀርበው ነው የሚመገበው። እኛንም ከልጆቻችን ጋር በአንድ ማዕድ መብላት ያስተማሩን ሼህ አደም ናቸው ይላሉ ሼህ ሙዲን። ከመጠጥ ደግሞ ቀሪቦና አበሽ መጠጣት በጣም ይወዱ ነበር። ቀሪቦ ማለት ከገብስ የሚዘጋጅ ከአልኮል ነጻ የሆነ የሀበሻ መጠጥ ነው። ከቀሪቦ ጋር በተያያዘ አቡበከር አህመድ ከአባባ ጋር ግብዣ ላይ ያጋጠመውን ሲያስታውስ፣ አንድ ቀን መሐመድ የሚባል ወንድማችን ልጅ ወለደና እኔና አባባን አቂቃ ጠራን። ዝግጅቱ ላይ ለአባባ ቀሪቦ ተቀድቶላቸው እየጠጡ እንዳለ እኔ ውሃ ስጠጣ አዩኝ። በመሀል ይቺን ነገር ጠጣ እንጂ አሉኝ። አይ አልጠጣም አልኳቸው። ለምን አትጠጣም አሉኝ። እኛ እኮ አንጠጣትም አልኳቸው። አባባ እኛ እያሉ ስለሚያወሩ በሳቸው አነጋገር ልጠቀም ብዬ ነው። ከዚያ ፈጠን ብለው የሚያስተናግዳቸውን ልጅ ጠሩና ይህቺን ነገር ሀራም ናት ሳይሉ ቶሎ ደግመ ቅዳለኝ፣ እነሱ ካልጠጧት መሀረማቸው አይቀርም ብለው ሁላችንንም አሳቁን። አባባ የሚጠሉት ምግብ ባይኖርም ገንፎ መብላት ግን አይወዱም ነበር። ሼህ አደም በባህሪያቸው ኩርፊያ የሚባል ነገር አያውቁም። የሚያኮርፍም ሰው አይወዱም። ውሸትና ማለባበስ እሳቸው ጋር አይታሰብም። ሌላም ሰው ቢሆን ሀቋን እንዲነግራቸው እንጂ የሚያለባብስና የሚያዋሽ ሰው ፈጽሞ አይወዱም። ቀጠሮ ካለባቸው ማንኛውንም ስራ ትተው የሚያቀሩም ከሆነ አቋርጠው እንኳን ይሄዳሉ እንጂ መቅረት፣ ማርፈድ አይፈልጉም ይሏቸዋል በዙሪያቸው የነበሩ ሰዎች። ለእኔ ከአባቴ በላይ ነበሩ የሚለው ባህረዲን አህመድ ስለ አባባ ሼህ አደም ሲናገር አባባ ድሀ ሲያዩ ከኪሳቸው ብር አውጥተው ልጆቻቸውን ስጡ የሚሉ ለመስጊድ ጉዳይ ብር ከተጠየቀ ከሁሉም ቀድመው ያለቻቸውን የሚዘረጉ ከዚህም በላይ መስጂድ ውስጥ ግንባታ ካለ ድንጋይ እየተሸከሙ በመስራት ሌላው ሰው ሁሉ እንዲሳተፍ የሚያደርጉ ሰው ነበሩ። በአጠቃላይ አባባ ሻሃደምን ሳያቸው ወይ ነቢዩን ወይ አሄራን ያስታውሱ ነበር ይላል እምባ እየተናነቀው። አባባ ሻሃደም በመንገድ ላይ ሲጓዙ ፈጠን ፈጠን የሚሉ በወጣትነታቸው ቁርአን በየሳምንቱ የሚያከትሙ ጨዋታቸው ቀልዳቸው የማይጠገብ ነበሩ። በሌላ በኩል የነቢያችን ነገር ሲነሳ የአሄራ ነገር ሲነሳ ቁርአን ሲቀራ እንባቸው ዱብ ዱብ ከማለቱ በላይ ሌሎችንም የሚያስለቅሱ ነበሩ ይላሉ፣ በቅርበት የሚያውቋቸው ሁሉ። አባባ ከሀብታሞች ይልቅ ለድሆች የቀረቡ ነበሩ። ለምሳሌ አንድ ቀን በከተማው ከታወቁ ሀብታሞች ጋር ቆመው እያወሩ እንዳሉ አንድ በእድሜ የጠኑና በኖሯቸው ባለባበሳቸውም የተጎሳቆሉ ደረሳ አባባን ማግኘት ፈልገው በቅርብ ርቀት ቆመው ነበር። አባባ ሰውየውን እንዳዩቸው ከሀብታሞቹ ጋር የያዙትን ወሬ አቋርጠው ያንን ጎስቋላ ደሃ ሰው ትከሻቸውን አቅፈው ሲያወሯቸው ቆዩ። አባባ ከጓደኞቻቸውም ጋር በተለይ ከሼህ እንድሪስ እና ከባህረዲን አህመድ ጋር ሲገናኙ እንደ ልጅ ነበር የሚጨዋወቱት ይሏቸዋል መሀመድ አደም ኡመር። አባባ ጨዋታ አዋቂም ነበሩ። ጨዋታቸው ቀልዳቸው አይጠገብም ይሏቸዋል። ሼህ መሐመድ ቀጤ የሚባሉ በጣም ተጫዋችና ቀልደኛ የአረብ ገንዳ መስጅድ ሀድም አባባን እንዲያው በዚህ ኢልሙሁና አላቁ ጠቆር ባይሉ ኖሮ ጥሩ ነበር ይሏቸዋል። አባባን መለስ አድርገው ለአይን ላሱ ለሰው ዓይን ብዬ ነው የጠቆርኩት ብለው በመመለስ ሰውን እንዳሳቁት ይነገራል። ሼህ አደም ሙሳ የታመመ ሰው ለመጠየቅ፣ ችግረኛ ለመርዳት፣ ጉርብትና ለመወጣት አብሮ ለመብላትና ለመጠጣት ሙስሊም ክርስቲያን ብለው ልዩነት ሳያደርጉ ሰውን የሚያቀርቡት በሰውነቱ ብቻ ነበር። በአንድ አጋጣሚ ገጠር ደረሳ እያሉ ቁርአት ከሚቀርቡበት ሰፈር መድረሳ ወደ እናታቸው አልፈለጉ እና ሼህ አደም ጎራ ሲሉ ቄስ ግዛውረታም አብረዋቸው፣ ትንሽ አረፍ ብለን ምሳ በልተን ቡና ጠጥተን እንሄዳለን ብለው አብረው ገቡ። ወሊያ እንድሬስም ቤት ያፈራውን አዘጋጅታ ወጥ ሰርታ ገበታ ለማቅረብ ስትዘጋጅ፣ እንዴት አድርጌ ቄስና ቃልቻን በአንድ ማድ አቅርባለሁ እያለች ግራ ተጋባች። በፍርሃት ከጓዳ ወጣ ገባ ስታበዛ ሼህ አደም አይተዋት ኖሮ ወሊያ ምሳው ደርሰው እንደሆነ አቅርቢው እንጂ አሏት። እንዴት አድርጌ ላቅርበው አለቻቸው። ለእንግዳ እንደሚቀርብ አድርገሽ አቅርቢዋ አሏት። በአንድ ሌማት ላቅርበው? አዎ አቅርቢው አሏት። አቀረበችው። ነገር ግን ቄስና እና ቃልቻ እንዴት በአንድ መሶብ ቀርቦ ይበላል እያለች መገረሟን አላቆመችም። ሼህ አደምና ቄስ ግዛው ረታም ምግቡ እንደቀረበላቸው ሼሁ አሉ፣ ቄስ ግዛው፣ አቤት አሉ። ሼህ አደም እንግዲህ እኔም በስመአብ ባልልም አንቱን ቢስሚላሂ እንዳትሉ እህል ለበላው ጤና ብለን እንመገብ አሏቸው። ሼህ አደምም እሺ ብለው አብረው በልተው ጠጥተው መንገዳቸውን ቀጠሉ። ከዚሁ ጋር በተያያዘ አብደላ ኢማም ሲናገር እኔ ሩቅ ቦታ የምትኖር ክርስቲያን አክስት አለችኝ። አክስቴ በእንግድነት ስትመጣ ሼህ አደም ለስላሳ ወይም ስኳር ይዘው ቤታችን ድረስ ይመጡና ሰላምታ አቅርበው ቤተሰቧን ሁሉ ጠይቀው ይመለሱ ነበር ይላል። በአንድ ወቅት የሼህ አደም ጎረቤት የሆነች ክርስቲያን ሴት ሰርግ ደግሳ ግቢዋ ስለጠበባት አባባ ጋር ሄዳ ግቢያቸውን እንድትጠቀምበት ጠየቀቻቸው። ሼህ አደም ምንም ሳያንገራግሩ በግቢያቸው እንድታስተናግድበት ፈቀዱላት። እሷም ግቢውን ተጠቅማ